ሰላም፣ ሰላም ቤተሰብ እንዴት ናችሁ? ደህናችሁ ወይ? በድጋሚ ተመልሼ ያለው እንግዲህ ዳኔን አሽቃባጭ፣ እንደምታዩት አለ አኮራሽኝ፣ ሀይሚዬ የኔዋህ በመሃል አሰቃየሽ አይደል? ልጁ የሚሰ ማይደለም ድካሚ ሲለሽ ነው። አንተ ደንቆሮ አንተ ድልፋራ ማለት ነው። እንደው ባልሰድብህ ደስ ይለኝ ነበር ግን እንድሰድብህ ሰድበ ያደረከኝ ራስ ነ አንተ በቂ ተህ ነው እንዴ ግን የምታስበው እንዴት እንዴት አይነት ያለ ንግግር ነው የምትናገረው በጣም የሚደብር በጣም የሚያስጠላ ይሁን በቃ እኔ ግን ሀይሚ አይንሽን ግለጭ ነው የምለው ሌላ ምንም ልል አይደለም አሁን የምጠው ተበልሽ ቢያንስ እናንተን ለማለያየት እንደ ቆረጠ በሚያደርገው ነገር ብትረጁ መልካም ነው ቢሆን ምንም፣ ዛሬ ላይ ብትጨቃጨቁም ደግሞ እኔ እርግጠኛ ሆኜ እናገራለሁ፣ እንደዚህ የሚያባላችሁ የሚያጨቃጭቃችሁ በመካከላችሁ ፍቅር አለ፣ ፍቅር ስላለ ነው። ግን ግን ይህን ሰውዬ ንቂበት እያልኩ ነው። ሀይሚ ንቂበት፣ ለእሷ አትወግኚ፣ ከእሷ አትሁኚ፣ ብሩኬን እንዳታጭው ታቂ ያለሽ ያለሱ መኖር አልችልም ብለሽ ብሩኬ ዱባይ ሊሄድ ስል እኛ በነገራችን ላይ ስለ ሀይሜ አይመለከትሽም እንድትሉኝ አልፈለግም። ይመለከተኛል ለመሰላችሁ ያን ጊዜ ብሩኬ ዱባይ ሊሄድ የተነሳ ጊዜ ጥላሀት አትሄድ ብለን ያለቀስንበትን የለመንበትን ጊዜ እንዳትረሱት ሁላችሁም ማለት ነው። አስታወሱት። ስለዚህ የሃይሚና የብሩኬ ጸብ ለሁላችንም እጅግ በጣም አሳሳቢ ነው፣ እጅግ በጣም ደግሞ ይመለከተናልም። ምክንያቱም ያን ጊዜ ብሩኬን ሲሄድ ታው አትሄድ፣ ሃይሚ ያለንተ መኖር አትችልም ትጎዳለች፣ አንተ ያለ ያለሷ መኖር አትችልም ብለን ለምነን ለምነን በስንት ቀን በኋላ ነው ሐሳቡን የቀየረውና አሁንም ደግሞ ያ ነገር እንዲፈጠር አንፈልግም። ስለዚህ ሀይምዬ ብሩኬ እንደምታየው የቅናት ስሜት እየተሰማው ነው። እያዘነብሽ ነው። እየተናደደብሽ ነው። ከሱ ጋር ስትገጥሚ፣ ለሱ ስትወግኝ እያዘነብሽ ነው። ምንም እንኳን ብሩኬ ጥፋት ቢያጠፋ ነገሮችን በሂደት ብሩኬ ስህተት የለውም እያልኩኝ አይደለም። ብሩኬ መረጋጋት አልቻለም። ቀስ ብሎ ማውራት አልቻለም። በቃ በጩኸት ነው። ስሜታዊ ነው። በጉልበት ነው ምናምን ነገር ያ ደግሞ ሊሆን አይችልም። እሱም ጋር ይሄ ስህተት አለ። በዛ ላይ ደግሞ አንድ ነገር ልናገር፣ ይሄ የዛሬው ሀይሚን ለዳኔ መወገኗን ነው የተናገርኩት እንጂ ብሩኬ ከሶሴ እስካራቀ ድረስ አሁንም ቢሆን ሀይሚ ሰላም ትሆናለች ወይም ደግሞ ሀይሚና ብሩኬ ይታረቃሉ ብሎ ማሰብ እጅግ በጣም ከባድ ነው። እጅግ በጣም ግን ሀይሚዬ፣ የራስሽን ንጽህና ጠብቂ። ማንም እንዲሰድብሽ፣ ማንም እንዲረግጥሽ ለማንም እርግጠኛ ነኝ አሁን ማለት ነው የአንቺ ሁለት መቶ ሙሉ ትሻል ብሩኬ ሁለት መቶ ሀምሳ እስኪገባ ያችኛውም ደግሞ የተወሰነ እስከ ሀያ ሰላሳ ምንም ቢሆን ብቻ ሀምሳ ሚሆን እስከምትገባ አንቺ መረገጥ፣ መሰደብ፣ ዝቅ መደረግ መንቋሸሽ በማንም ለሀጫም ማንም ክፍታ ማፎን እንዲከፍትብሽ መፍቀድ የለብሽም በጭራሽ ራሰሽን ልታስከብሪ ይገባል። ፕሌስ በቃ ሻይሜ እራስሽን አስከብሪ። እውነቴን ነው ምላቸው አሁን ሀይሜ ላይ ኮሜንት ስር ምንም አላተረፏትም። ምንም ምንም ምንም ምንም አላተረፏትም። በቃ ያ ቁርሾ ያለበት ሁሉ ጠላት እኔ አሳልፍ መስጠት አልፈልግም፣ ሀይሚን በነገራችሁ ላይ። አሁንም እውነት አላት እሷ ጋር ብሩኬ ከሀይሚ እስካራቀ ድረስ ሙሉ ለሙሉ አሁን ጥፋቱ የሀይሚ ሊሆን አይችልም። ግን ሀይሚን ጥፋተኛን ድረስ ያስደረገ ዛሬ ለዳኒ መውገር ነው ብቻ ነው እንጂ ሌላ ጥፋት አይደለም። ስለዚህ ሀይሚን ኮሜንት ስር የምትሰዳደጉ ሰዎች ተረጋጉ። ለመሰላችሁ ምናልባት ይች ልጅ እኮ ብሩኬ እንዳይታሰርባት ወዳልሆነ ቦታ እንዳይሄድባት ሊሆን ይችላል ዳኒን እንዳትነካ ወይም ደግሞ ዳኔን እጅህን እንዳሰነዝር ያለችው ከአሁን በፊት ክሱን እሷ ስላስቆመችው ብሩኬን እንከሰዋለን እስከ ሶስት አመት ያስቀጠዋል ብሎ ስላስፈራራት ምናልባት ምናልባት እዚህ ቦታ ተመልሶ እንዳይሄድ ይሄ ችግር ተመልሶ እንዳይመጣ ሊሆን ይችላል። አንዳንዴ ነገሮችን በክፋት ብቻ ሳይሆን በመልካም ጎን መመልከት ያስፈልጋል። በመልካም ጎን መመልከት ያስፈልጋል። እና ምናልባት ይህንንም ማድርጋል ሊሆን ለዚህም ሊሆን ምናልባት የአነጋገር ችግር ወይም ደግሞ ይሆነ የሆነ የተናገረችበት ወይም ደግሞ ያለች ሁለቱም ስሜታዊ ላይ ስለሆኑ ሁለቱም በቃ ጩኸት ላይ በቃ የመረጋጋት አይነት ስለማይታይባቸው ሁለቱም መደማመጥ ስላልቻሉ ነው እንጂ የአነጋገር ችግር ነው እንጂ ምናልባት ሀይሜ ለዳኒ ወግና ወይም ደግሞ ዳኒን ፈልጋ ዳኒን ፈልጋ የሚለው ነገር ጭራሽ እንዳታስቡት አይደለም። ግን ምናልባት ለዳኒ አስባ ምናምን ላይሆን ይችላል። ስለዚህ አንዳንዴ ያው መረጋጋት ይልመድብን ማለት በጣም እነዛ ወዳጆቿ ሁሉ በአንዴ ግልብጥ ብላችሁ ሀይሚ ላይ ያልሆነ ቃል ስድብ አታሳርፉባት ደስ ይለኛል። ዛሬ ጥፋት አላት፣ አዎ ጥፋት አላት በማወቅም ይሁን ባለማወቅ። ለምን ለዳኔ በመወገኗ። ግን ደግሞ አንዳንዴ ሙሉ ለሙሉ በመጥፎ ጎኑ ብቻ ሳይሆን በጥሩ ጎኑ ማሰብ መልካም ነው እና ሀይሚዬ አይንሽን ግለጪ። አነጋገርሽን ሰው እንዳይጠላሽ፣ ለምን ኦዲየንሶች ለምን ይዘኑብሽ? እኔ በጣም ማለት አዝኛለሁ። ቅድም በሰራሁት ቪዲዮ ላይ በጣም ተሰምቶኝ፣ እንዴ ሀይሚ ለምንድን ነው ጭራሽ ለዳኔ እየወገነች ነው ምናምን ብዬ ተሰማኝ። እውነቴን ነው። እና እኛ ለምንድን ነው በጣም ስለምንወዳችሁ ስለምናከብራችሁ የምንናገራችሁ የእናንተ እንዴ እኔ እኮ እናንተን ወደንኮ ነው እናንተን ብለን እኮ ነው እዚህ የምናለቅሰው የምንጨቃጨቀው ብዙ ነገር እናንተን ፈልገን ወደን እኮ ነው። ስለዚህ እናንተ ደግሞ አይ ኦዲንሶቻችንን ማስከፋት የለብንም፣ ለኦዲንሶቻችን ስንል በቃ ያነጋገር ማንስተካከል አለብን። ምን ማለት አለባችሁ፣ ማሰብ አለባችሁ። እንዴ ብሩኬን ብትሆን ታረጋጋ። ምንድር የሚያስጮኸህ እንዲ? እስኪ ረጋ ብለህ ለማውራም በቃ የራሰሽ ጉዳይ በቃ ሄጂ ከዳነጋ በቃ እዛው እንደፈለግሽ አድርገ በቃ እንዴ ብሩኬ አንተም ተረጋጋ ግድ የለም ሁለታችሁም ጋር ያለመብሰል ባህሪ እየታየባችሁ ነው አልበሰላችሁም በጣም ይቀራችኋል እንዴ ምንድን ነው እንደዚህ መጮህ በጩኸት የሚፈታ ነገር የለም በንግግር ነው ተነጋገሩ እንጂ እና አኮራሽኝ ሀይሚዬ ምናምን የምትለው አንተ ደግሞ ማለት ነው ስነ ስርዓት ይኑር አንተ ጉቶ ድልፋራ እረፍ አይደብርህም እንዴ ብሩኬን የመናገር መብት የለህም እሺ

የምትሄዱበት ሄዱ፣ ነው ሁለታችሁም፣ ሲኦሉ እንጦሮጦስ ግቡ። ልጆቻችንም ግን ተውልን። ሁለተኛ ከነዚህ ልጆች ጋር አትምጡብን፣ በቃ